እየተባለ አፍ ይሻር ነው ማለት ነው። እኛም ምን ወቀጡ ከጀመች ገብቶኛል። ኦህ አፈር ትግባ ነው ያን ጥርፋ ሰጣ ነው እንጂ። ወዲያ ሁላ እንዳለ ተንቦጫ ቦጫ። ዝነን የመሰለች ትን ቅራሪ ሰጣ ይሆን ነው። ና ምንም አልመጠነኝ እንዳል ግልብጥብጤ ወጣ። ምን ደው ነገር ይይተው የሰው አይን እኮ የሰው አይን እንዳንድ እዚያ መርዝ ማለት ነው እናት እይታ በስቶብኝ ነው እንት ያላለኝ አልመጠነኝ እንዳለ እንዴ ነው

እንዲሁ ምነህ ግን አርፈህ ብትቀመጥ ግን እንዲሁ ኑሮህን ብትኖር፣ ምነህ። ምን አረኩህ አረገኝ? ምን አረኩህ እንዲሁ ስር ለስር እየተከተልህ ሥራዬን አላሰራኝ ትል፣ እንዲህ ብጥብጥ አደረገኝ። እንዲሁ አንተ ያዙ ይልቀቁኝ የምትል እንያህል ምን አርጀህ ነው እንዴ? እያለሁ ዝም በል አንተ ነግሬሃለሁ። እንዲሁ እንዴ እንዲህ የምትፈጠብጠኝ ምን አርጀህ ነው ግን? በመሀል እየገባህ ወዳጅ መስለህ እንዲህ ወደ አንድ ጎን ተሽሞጥሙጠህ ዳምጠህ ሆነህ ይህን ስራ ምስራኝ። አንተ መቼ በጠበጡህ? እኔ ላስታርቅ ነው ላማክራችሁ ያልኩኝ። ነው በእናንተ ምናቅ ይምን ያ ዝም ብሎ እኔ አሁን አንተ ሰው ነህ። እንዲሁ ተው እንጂ አረጋሽ፣ ይህን ያህል በሰው ላይ ጭካኔ ማዋል እኮ ጥሩ አይደለም። ቀን ይጥላል። ያው ላያ ፈራጅ እኮ እረፍ። እንዲሁ ዝም ብለህ አርፈህ ተቀመጥ። ኑሮን ኑር እ ተው እንጂ ይሄ ይሄ እንዲሁ ምን ሆነህ ደግሞ፣ አይተሽ ደውዬ ሁልጊዜ ነፍስ ማጥፋት ይሰለኝ እናገባህ። አይ እኔ እጥፋ አርፈህ ልቅስ፣ ትዳር አለህ። ይሄ ትዳር የእንውር ዘንድሮ አለኝ፣ ግን ታው እንዲሁ እረፋት። እኔ ሰው ጋር መጣላት አልወድም። ተውኝ፣ አትነካኩኝ ነው ወዳጅ። እኔ ብዬሽ አቅርቤህ ወዳጅማ ነበርኩኝ፣ ወዳ- ወዳጅማ ነበርኩ። አንተ አድንኸኝ

ቀኔ ጠላሃል ተው ምናምን ይግፋት አሁን እኔ አንተን እንዲሁ ውሃ ባረግህና መልሽ ከዚያ ማረም ያበገባ ስሜን የሚጠፋ ነገሩ ይህን ጅላጅል መጥቶ እንዲያርጎ እየተባለ ምን ያረጋ አቴ የበል እንትን ብትድ ነው የሚሻል መንገድህን ብትድ ነው የሚሻል ተው አረጋ አንተ እረፍ አያሌው ነገር ያለው እኔ እንዲሁ አርፈ ኑሮን ኑር ብያለሁ ያ ምን ያ ይሄ ቱስ ውስጥ ተው ተው ይህ ነገር አይበጅም። ይህ ነገር አይበጅም አይበጅም። እኔ ላስ ትርትር በጥለው ኖሮ ምነው ወደዚህ ዘወር ትብጂ፣ ወደዚህ ትብጂ፣ ትብጂ። አፎጩን እንጋጭለውን ብለው ኖሮ በጅንፎ በዚህ ድብት ይላል ነበር። ጭራሽ ሽቅብ ሸናብኝ እኮ ሽቅብ ሸናብኝ ምናምን እንትን ላበጥረው፣ ሆን ተከትዬ አበጥሬ አበጥሬ የለልቀቀው አስፈራጅ ይለኛል። እኔን አስፈራጅ፣ እኔን ጅላጅል፣ ሴታ ሴት እንጣጣ። ለነገሩ ወዶ አይደለም ወዳ የለም ሰው እንዲያ ደበደበ። ዳምጠውን አክብረን ተው ነው ስንተዋው ጥግብ አለ ይሄ ምናምን። ያምን ጃነ ውጫን ውጭ ለቀው ነበር እኮ አሁን ተከትጂ። ግን እሱን አይደለሁም፣ እሱን አይደለሁም ተከትጂ ተሱ ጋራ እንትን አለ ለማረገውን እኔ ያውቃለሁ። ሴታ ሴት ጨረሽኒን እጅላጅል ሴታ ሴት እንትያያለን ማረገውን እኔ ያውቃለሁ። እንዲህ እንዳረከኝ አትቀር

ምንም ትበጅን። ደህና ዋልሽ፣ ደህና ዋልሽ። ዋ ምን ደሞች ነገር ቆይቶ ነው? እንዴት ነው ነገር ገብቶ አሁን ስትመጣ ሰዎች ምንድነው የምትይ ነገር ቆይቷ ነው። እዚያ ታልከበት ገና የለም እንዴ? አንዱ ትንፋሻም እዚያ አሁን ከስቶብኝ ንቄ ጥየው መጣሁ። ለዚያ ምን አልሽ? ቆይ ነው፣ አረ በትንሽ ነገር እንዴ! እንትን ብሎ እላፊ ሊናገር ሲል ደንጋጋው ልለው ነበር ትቼው መጣሁ እጂ ስራሽን ሰሪም እንኳን ተሆነ ነገር ምን ነገር ምን ያለው ሰው ሰውኔ ሌላ ችግር ውስጥ ለመክተት ሰው ሰውጌ ጃዱን ምን ድረስ ነው? ምን አንድ ሀሳብ ነበረኝ ነበረኝ ያቀለልኩት

ምሳናውን ቆራርጨ ወዲ ነገ አይደለም ባለ ዛሬ ምን ባለ ዚያር አይ ባለ ዚያር ለካ ባል ኖሯል። ለነገሩ እውነት ነው። ይሄ እኮ አያስፈልግም። ያው በዚህ በዚህ እንትን ቢልቢ ለካ ባል ነው። ገመዱ የምን ነበር? ገመዱ የንት እንግዲያስ ባልተሆነ ዛሬ ወዲያ ወዲህ ብዬ አንድ ሁለት ቀፎ ልስቀል። ቀፎ በቃ ይሄን ኖር ይሄኛው ይኖር ቀፎ ልስቀል። እንዴ አጥራተ ሰውዬ ዛሬ ውቃቢ የቀረበው እሷ ስቅዬ በገመድ አንተ እንጂ ንብየቱ ትቆረጥ ስትባል እንኳን እየተጎናነፍ እምቢ ብለህ የጎረቤት ሰው አለ ማር ማስቆርጥ ለማመች ወዲህ ነው ደግሞ ደሞ ተይ፣ ዋንቻ አሁን እኮ እንኳን ንብ አይደለም ሌላም ነገር ቢመጣ ወደ ኋላ ማለት የለም ወደፊት ማለት አንቻ አልወሪም ዲው ምን ይሄ ይቅር

እዚያ ሰው ሰጠኝ እኮ ሰጠኝ ሰጠኝ። እንዴ ቆየ፣ ልምጣ አቀብልሃለሁ። ልም አልፈልግም። ጋሻ ጃግሬ ያስፈልገኝ ብሰበር ብቻ ነው። ወጣው አለ

እና ጠንከርከር በል ወራ አትድከም። እንግዲህ ማ እንትን ማለት ነው። አይዞህ እንግዲህ ምረቱን ላክልህ እግዚአብሔር ይመርህ። ምን ነው የተነሳህ? እስቲ መሄድበት አለኝ። እኔም ዝም ብዬ ተቀምጬ እንደው ቡናውን ምኑን እንኳን ነው። እንዴት ነው ወደ ቤት እንዴት አንተ ነው? እኔ የምሄድበት አለኝ። አንድ አፍታ እዚህ አደር የመጣበት ጉዳይ አለኝ። እዚህ አደር ወደ ጉዳይ ወደ

አባቴ ላርግ ብለህ ነው እናቴ? አንተ እንደው ክረምቱ ሲገባ ጊዜ ደቹ እንዳለ ተጨጫ ነው ነው ተጨጫ ኧረ እንደው ጎበዝ ነሽ። ተላው ላይ እንደው መቼም ሰው

ቀፎ ሊሰቅል ነው የሚሆን ሙያ ይኖረው ነው ስለዚህ ገና እና አይመስለኝ ንብ ተመቾ ወዲ ነው እሱ አንተ እንደ አምላከ ነው ይል የጎረቤት ሰው ለምኜ አንድ እዚህ አንተ ፈቃለም ሶስት አመት ነው አራት አመት አካባቢ ንብቱን የቆረጥክልኝ አንተ አይደለም እሱስ ነው እና እንዴት አለ ወትሮ እሱ ከቲም ቀፎ መስቀል እንዴት ነው ቤት ያሉችን ሳይልበኝ እንዴት ነው ብዬ ግራ ገብቶኝ ነገር ገብቶሀል እዚያ እዚህ አብለው ደግሞ አው አው ይላል አወናል አወናል እና መልሶ ደግሞ የለም ደህና ነኝ አለኝ ደግሞ መልሶ ይሁን ግራ ገባው ነገር ይሰውእዬእበደና ይሰው እዬ በደህና ወይ ደግሞ እዚያ ነገር እንትን ብሎት ነው የሚሆን ሰው እንትን አቆይቶት ነው የሚሆን። መቼም እሱ ታገኘው ጋር ዋርካው ጫቅመው ዘመዱ አይደለ እንደምታውቂው እዚያ ነው የሚሆን አይጠቅመውም ጆካውን እየሞላ ዝም ብሎ እንዳልሆነ እንትን እያለን ተበጠበጥኩ እንዳለ ምን እንልሆንን የሚያረገው እንዴት እንደሆነም ሁኔታው እንጃ። ምን አልካት እንትን ነው ስራ ሁኖ ነው የሚሆን። ይመጣል ይመጣል እና በእህት ነው የሄደ ነው ያልህ እንዲያ ምን ደህና ሙያ ይዞ ነው የሚሆን። ደህና ነው እንትን ይላል በአይዞህ እያሌው ነገር ዝም ብሎ በድንጋይ ላይ ውሃ መፍሰስ ነው ወይ፣ ምን ይሽር ማጣት፣ ወይ ምን ይሽር ማጣት። ረ ምን ይሽር አያባባ፣ አያባባ ያንን ረጅም ምን ይሽር። ምን አላውርሰኝ ብትሞት ነው። እንዚያ ፈርም ጨምረው

ውልጭ አርግሽ ሰንቲ እናስጨረስሽ። አሁን እኔን ስድብ ጀመርሽ? ምትያያለን። አንተን ማረገውን አረጋለሁ እሷንም